በተለያዩ ማህበራዊ እና ወቅታዊ ጉዳዮች ላይ በሚሰራቸው የቲክቶክ ቪዲዮዎች በስፋት የሚታወቀው ሙሴ ሰለሞን በህገ ወጥ የሰዎች ዝውውር ተጠርጥሮ በፖሊስ ቁጥጥር ስር መዋሉን ምንጮች ገለጹ። ተጠርጣሪው ማክሰኞ ጥቅምት 18 ቀን 2018 ዓ.ም በፖሊስ ቁጥጥር ስር ከዋለ በኋላ ረቡ ጥር 19 ቀን 2018 ዓ ም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቧል። ፖሊስ ለፍርድ ቤቱ እንዳስረዳው ተጠርጣሪውን በቁጥጥር ስር ያዋለው በህገ ወጥ የሰው ዝውውር ወንጀል ጠርጥሮ ሲሆን ጉዳዩን ለማጣራትና ተጨማሪ ማስረጃዎችን ለመሰብሰብ የ14 ቀን የምርመራ ጊዜ እንዲፈቀድለት አመልክቷል። ፍርድ ቤቱም የፖሊስን ጥያቄ ተቀብሎ የጠየቀውን የምርመራ ጊዜ ፈቅዷል። የሙሴ ሰለሞን ስም ከጉዳዩ ጋር የተያያዘው ከዚህ ቀደም በቲክቶክ ገጹ ላይ ሰዎችን ወደ ውጭ ሀገር እንልካለን ለሚሉ ድርጅቶች ማስታወቂያ በመስራቱም እንደሆነ ተገልጿል። በሱ ማስታወቂያ ታማኝነትን ያገኙ በርካታ ሰዎች ለእነዚህ ተቋማት በመቶ ሺዎች የሚቆጠር ብር ከፍለው የነበረ ቢሆንም ድርጅቶቹ ገንዘቡ ከተቀበሉ በኋላ መሰውራቸውንና ዜጎች ለከፍተኛ ኪሳራ መዳረጋቸውን ሲነገር ቆይቷል። ፖሊስ አሁን የጀመረው ምርመራ ሙሴ ሰለሞን ከእነዚህ ድርጅቶች ጋር ሊኖረው በሚችለው ግንኙነትና በማስታወቂያዎቹ አማካኝነት በተፈጸመው ማጭበርበር ዙሪያ እንደሚያጠነጥንም ታውቋል። በየካቲት 12 ሆስፒታል ሜዲካል ኮሌጅ አበበች ጎበና እናቶችና ህጻናት ማዕከል በአፍሪካ ለመጀመሪያ ጊዜ በዓለም ደግሞ ለሁለተኛ ጊዜ ታላቅ የሕክምና ስኬት ተመዘገበ። በእናቱ ሆድ ውስጥ አስር ጊዜ ደም የተለገሰው ህፃን በትላንትና ሁለት በጤንነት ወደዚች ምድር ተቀላቅሏል። ወይዘሮ ሰናይታ ምረት ቀደም ባለው እርግዝናዋ በሾተ ላይ ችግር ምክንያት ልጇን አጣለች። በ28 ዓመቷ በድጋሚ ያረገዘችው ይህች እናት ዳግም ልጄን ጣው ይሆን በሚል ከፍተኛ ጭንቀት ውስጥ ገብታ ነበረ። ሀያ አንድ ሳምንት ሲሆናት ከአበበች ጎበና ማዕከል የደረሱት ሐኪሞች በጽንሱ ላይ በሾተ ላይ ምክንያት ከባድ የደማነስ እንዲያጋጠሙም ደርሶበታል። የተቋሙ ሰብ ስፔሻሊስት ሐኪሞች ገና ሀያ አንድ ሳምንት ብቻ እድሜ ላለው ጽንስ በሆዱ ውስጥ ደሜ የመስጠት ህክምና ብቸኛው መፍትሄ እንደሆነ ወሰኑ። ጽንሱ ገና የአንድ ሳምንት በመሆኑ የደም ስሮቹ እጅግ ቀጫጭን ነበሩ። ይሁን እንጂ በማህጸን ውስጥ ደም በመስጠት ለፅንሱ ሕልውና አማራጭ የሌለው መፍትሄም ነበር ብሏል። የመጀመሪያው እርምጃ የመጀመሪያው ደም የመለገዝ ህክምና በከፍተኛ ጥንቃቄ ተከናወነ። እናቲቱ የመጀመሪያዎቹን ወራት በሳምንት ሁለት ቀን ለክትትል ስትመጣ ቆይታ ፅንሱ ማደግ ሲጀምር ክትትሉ ወደ ሳምንት አንድ ጊዜ ተቀየረ። በጥብቅ ክትትል የተደረገለት ደም ልገሳ ሂደት እስከ አስር ጊዜ ቀጠለ። የመወለጃው ጊዜ ሲደርስ እናቲቱ በሰላም 3.5 ኪሎግራም የሚመዝን ጤናማ ልጅ በቄሳራዊ ቀዶ ህክምና ተገላገለች። የህክምና ስኬት በአፍሪካ የመጀመሪያው፣ በዓለም በእናት ሆድ ውስጥ አስር ጊዜ ደም ተለግሶ ስኬታማ የህክምና ክትትል ያደረገ ሁለተኛው ልጅ ሆኖ በታሪክ ተመዝግቧል። ለመጀመሪያ ጊዜ የተመዘገበው በብራዚል ነበረ። በአሁኑ ሰዓት በአበበች ጎበና እናቶችና ህጻናት ማዕከል እናትና ልጅ በመልካም ጤንነት ላይ ይገኛሉ። የኢትዮጵያ የጤና ባለሙያዎች ያገኙት ይህን ስኬት የሚያስመሰግን ነው፣ በህክምናው መስክ ያለንን እምርታ የሚያሳይ ነው ተብሏል። መንግስት የፍትህ ተቋማትን ገለልተኝነት አስጠብቆ የህግ የበላይነትን እንዲያስከብር የህግ ባለሙያዎች ጠየቁ። ጥቅምት 21 2018 ጠቅላይ ሚኒስትር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ስለ ፍርድ ቤት ማሻሻያ መኖሩን ቢገልጹም የህግ ባለሙያዎቹ ግን የፍትህ ተቋማቱን ገለልተኝነት በሚፈልገው ልክ አለመሆኑን በመጥቀስ መንግስት ትኩረት ሰጥቶ እንዲሰራበት አሳስበዋል። የህግ ባለሙያ የሆኑት አቶ ጥጋቡ ደሳለኝ በህገ መንግስቱ ፍርድ ቤቶች ነፃና ገለልተኛ ናቸው የሚል አንቀጽ ቢቀመጥም በተግባር ግን በሚፈለገው ደረጃ ላይ አለመሆኑን አንስተዋል። ስለዚህም መንግስት የፍትህ ተቋማትን ገለልተኝነት ባከበረ መልኩ መስራት እንዳለበትም ገልጿል። ለዚህም በመንግስት በኩል የተቋማቱን ገለልተኝነት በጠበቀ መልኩ የአቅም ግንባታ መስራት፣ በቂ በጀት መመደብና ምቹ የሥራ አካባቢን መፍጠር አስፈላጊ ነው ያሉ ሲሆን የፍትህ አካላትም ኃላፊነታቸውን በትክክል መወጣት እንደሚገባቸው አሳስበዋል። ፍርድ ቤት ዜጎች እምነት የሚጥሉበት ተቋም መሆኑን ገልጸው በተሰጣቸው ህገ መንግስታዊ ተልእኮ መሠረት ፍትሐዊ ውሳኔ ማሳለፍ ይጠበቅባቸዋል ብለዋል። የህግ ባለሙያ የሆኑት አቶ አበባ አበበ የአሱ ጥጋቡን ሐሳብ በመጋራት የዜጎችን ሰብአዊ መብቶች ማስከበር ከመንግስት ከፍትህ አካላት ጋር የሚጠበቅ ዋና ተግባር መሆኑንም አስረድቷል። ኃላፊነት ያለባቸው የፍትህ ተቋማት አካላት በተጣለባቸው ኃላፊነት መወጣት ካልቻሉ ተጠያቂ የሚሆኑበት አግባብ በህግ መቀመጡንም ገልጿል። አቶ አበባው የኢትዮጵያ ህገ መንግስት ያስቀመጣቸው መመሪያዎች በትክክለኛው መንገድ ተፈጻሚ በማድረግ ላይ ክፍተት መኖሩን ጠቁመው ስለሆነም ዜጎች ህጉ የሰጣቸው መብት እንዲተገበር ክፍተቱ ያለው የቱ ጋር እንደሆነ በግልጽ ሊለይ ይገባልን ብለዋል። በሕጉ በግልጽ ከተቀመጠና የአፈጻጸም ክፍተት ካለ በምን መልኩ መፍታት ይገባል በሚለው ጉዳይ ላይ መስራት ይገባል ያሉም ሲሆን መንግስትና ህግ አስፈጻሚ አካላት ላይ ትኩረት ሊያደርጉበት እንደሚገባም አንስተዋል። የዓለም የፍትህ ፕሮጀክት ወርልድ ጀስቲስ ፕሮጀክት ጥናት ከቀናት በፊት በወጣው ሪፖርት የኢትዮጵያ ህገ የበላይነት ከጊዜ ወደ ጊዜ እያሽቆለቆሉ መምጣቱንም ገልጿል። ጥናቱ እንዳመለከተው በ2025 የዓለም የፍትህ ፕሮጀክት የህግ የበላይነት መለኪያ ሩሎፍሎ ኢንዴክስ ከ143 ሀገራት ኢትዮጵያ 132ኛ ደረጃ ላይ ያስቀምጧታል። የሀገሪቱ ነጥብ ከአለፈው ዓመት ጋር ሲነጻጸር በሁለት ነጥብ አራት በመቶ የቀነሰ ሲሆን ሪፖርቱ የመዳከም በአለፉት አምስት ዓመታት የተቋማት መዳከምና የፖለቲካ ጣልቃ ገብነት በስፋት መኖሩን ያሳያል ሲል ገልጿል። የፕሪቶሪያው የሰላም ስምምነት የተፈረመበት ሁለተኛ ዓመት ሊከበር ቀናት ሲቀሩት ህዋትና የኢትዮጵያ ፌዴራል መንግስት ስምምነቱን በመጣስ በቀጠናው ላይ ስጋት አንዣቧል። ህዋት መንግስት የስምምነቱን ቁልፍ ድንጋጌዎች አልተገበረም ሲል ሲከስ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ህዋት ራሱ ስምምነቱን እየጣሰ ነው ሲሉ ወንጅለዋል። ህዋት ባወጣው ወቅታዊ መግለጫ የፕሪቶሪያው የሰላም ስምምነት ከምንጊዜውም በላይ አደጋ ላይ ወድቋል ሲሉ አስጠንቅቀዋል። ድርጅቱ የፌዴራል መንግስት በትግራይ ክልል አንዳንድ አካባቢዎች ተቆጣጥረው የሚገኙ ኃይሎችን በማስታጠቅና በመደገፍ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ እንቅፋት በመፍጠር ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲሉም ከሷል። በተጨማሪም መግለጫው ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር ጦርነቱ የሁለት ወር ግጭት በማለት በመግለጻቸው በትግራይ ህዝብ ላይ ለደረሰው ሞትና መከራቸው ንቀትን ያሳያልም ብሏል። መንግስት ከተፈናቃዮች መመለስ ይልቅ ለህዝብ ውሳኔ ቅድሚያ መስጠት የትግራይን ህዝብና መሬት ከስነ ህዝብ ለመቀየር እየሰራ ነው ሲልም ወንጭሏል። ህወሀት በመግለጫው ማጠቃለያ ላይ በኢትዮጵያ መንግስት በኩል ሌላ ዙር ጦርነት የመክፈት አደጋ በሁሉም ረገድ ከባድ ነው በማለት የአፍሪካ ህብረት አደራዳሪ ፓናል ወቅታዊና ሁኔታን ለመገምገም አስቸኳይ ስብሰባ እንዲጠራ ጥሪ ያቀርቧል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ጥቅምት 17 ቀን 2018 ለህዝብ ተወካዮች ምክር ቤት በሰጡት ምላሽ መንግስታቸው በትግራይ ክልል በተጨማሪ ጦርነት እንደማይፈልግ ገልጸው ትኩረቱ በጋራ ሀገርን ማልማት ላይ መሆን እንዳለበትም አሳስቧል። ጠቅላይ ሚኒስትሩ ህወሀትን በህገወጥ መንገድ የጦር መሳሪያ በማስገባትና ያልተፈቀደ የውጭ ግንኙነት በማድረግ የሰላም ሂደቱን እያዳከመ ነው ሲሉም ከሷል በፕሪቶሪያ የተደራደር ነው፣ ከጄኔራል ጻድቃን ከጌታቸው ረዳ ከአሰፋ አብርሃና ከሌሎች ጋር ነው። እርሱን ስንጠይቃቸው የሚነግሩኝ ነገር አለ። በፕሪቶሪያው ያልነበሩትን ግን ፕሪቶሪያው ይከበር እያሉ ይጮኋሉ። ይህ ወልዳ ያሳደገች እናት እያለች አትላ ያሳደገች እናት ነኝ አለች የሚለውን ተረት ያስታውሰኛል ሲሉ ተናግረዋል። ስለ ህወሓት ህጋዊነት ሲናገሩም ድርጅቱ ህጋዊነቱን መልሶ ለማግኘት በኢትዮጵያ ብሔራዊ ምርጫ ቦርድ ወይንም ኤንኢቢ እንደገና መመዝገብ እንዳለበትም ክቡር ጠቅላይ ሚኒስትር አብይ አህመድ ገልጸዋል።